ሰላም እንዴት አላችሁ! የኢትዮጵያን እንወቅ የኢትዮ ቻናል ተመልካቾች፣ ዛሬ በታሪካዊቷ ጎንደር ከተማ ስለሚገኘው የፋሲል ቤተ መንግስት ከብዙ በጥቂቱ ማወቅ ያለባችሁን ለማሳወቅ እችላችሁ መጥቻለሁ። ይህ የሁላችንም የጋራ ሀብት ነው። እየተዝናናን ታሪካችን እንወቅ እያልኩ ከመጨረሻው አብራችሁ እንዲትቆዩ እጋብዛችኋለሁ የፋሲል ግንብ በጎንደር ከተማ ከሚገኙና በዩኔስኮ ከተመዘገቡ እጅግ ውብ ዘመን ተሻጋሪ ቅርሶች አንዱ ሲሆን በ1936 በአጼ ፋሲለደስ እንደተገነባ የታሪክ ድርሳናት ያሳያሉ። በአጠቃላይ 7 ሺህ ሜትር ስኩር ስፋት ሲኖረው በውስጡ ካሉ ግንቦች ረጅሙ 32 ሜትር እርዝማኔ እና 25 በ25 ወይም 625 ሜትር ስኩር ስፋት አለው። ባለ 3 ፎቅ ህንፃ ሲሆን 123 ደረጃዎችም አሉት። አጼ ፋሲለደስ የሀገሪቱን መድና ከቦታ ቦታ መዘዋወር በመሰልቸት በመጨረሻም ጎንደር ከተማ ላይ የረጋ ማዕከል 1628 ዓ.ም አቋቋሙ። 1640ዎቹ መጀመሪያ ፋሲል ግንብን በከተማው ማዕከል አሰርተው አስጨረሱ። ከጣሪያው ላይ ባለው መመልከቻ በረንዳ እስከ ጣና ሐይቅ ድረስ መመልከት ያስቻላል። በውስጡ ሀያ ክፍሎች አሉት። ግድግዳው ላይ የተሰሩ ብዙ ጌጦች የነበሩ ሲሆን እንደ ጣልያነው አምዶ የ1930 ጥናት የማግኔት ኮምፓስ ወደ ግድግዳው ሲጠጋ ኮምፓሱ በኃይል ዙሮ ወደ 80 ዲግሪ እንደሚጠጋ ይጠቅሳል። ከዚህ ተነስቶ ግድግዳው ከማግኔት ባዛልት እንደተሰራ ዘግባል። የየመኑ አምባሳደር ሐሰን ኢብን አልሃሚን ይህን ግንብ 1640 ዓ ም ተመርቶ ድንቅ ሕንፃ ውብ የሆነ ድንጋይና ኖራ ውጤት በማለት እንደሚገልጸው ታሪክ አጥኚ ስቱዋርት ሞንሮ ወይ ዘግቦት ይገኛል። ከቤተ መንግስቱ ጫፍ ላይ የንጉሱ የአጼ ፋሲል የቅኝት ማማ ይገኛል። በሶስተኛው ፎቅ ላይ የንጉሱ ሙታ ቅጠላ አለ። በሁለተኛው ፎቅ ላይ ደግሞ ፊት ለፊት የአክሊል ቅርጽ ያለው በረንዳ ይገኛል። ይህ በረንዳ የንጉሱ አዋጅ መንገሪያ፣ ሕግና ትእዛዛት ማሳወቂያ ነው። አንደኛው ፎቅ በረንዳ ላይ እንደ ማዕረጋቸው የሚቀመጡ ሹማምትና ፈቀላቸዎች ከንጉሱ አንደበት ተቀብለው በተዋረድ አዋጁን ያሰማሉ። እንዲህ እያለ ነጋሪት እየተጎሰመ፣ እንቢልታ እየተነፋ፣ ከበሮ እየተደለቀ አዋጅ ከህዝቡ ጆሮ ይደርሳል። በቤተ መንግስቱ አራቱ ማዕዘናት የክብ ቅርጽ ያላቸውና ላቅ ብለው የሚታዩ ግምጃዎች አሉ። እነዚህም አራቱን ወንጌላውያን ማለትም ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስን ወክለው የተገነቡ ናቸው። የማዕዘን ግንቦቹ እያንዳንዳቸው ሶስት ሶስት መስኮቶች አላቸው። አንደኛው ፎቅ ላይ አንድ፣ በሁለተኛው ፎቅ ላይ አንድ እና በሶስተኛው ፎቅ አንድ መስኮት ማለት ነው። የመስኮቶቹ ብዛት አስራ ሁለት ሲሆን ይህም በትርጉም የተደረገ ነው። አስራ ሁለቱን ሐዋርያት ይወክላል። ወደ አንደኛው ፎቅ ለመውጣት 32 ደረጃዎችን መሄድ ይቢላል። ደረጃዎቹም አፄ ፋሲል በ17ኛው ክፍለ ዘመን በ32 ዓመታቸው በትረ መንግስና መጨበጣቸውን ያጠይቃል። በአንደኛው ፎቅ የእንግዳ መጠበያ ክፍልን ጨምሮ የሴትና የወንድ ማዕድ ቤቶች፣ በወራሃ ክረም የእሳት መሞቂያ፣ የንጉሱ ከእንግዲዎች ጋር መነጋገሪያ ክፍልና የመጸዳጃ ቤቶች ይገኛሉ። ክፍሎቹ በዚያን ዘመን በተሰሩ ውበታቸው በማል በማይጠወልግ ጠንካራና የእንጨት በሮች የተከፋፈሉ ናቸው። የቤተ መንግስቱ መግቢያ በርም እንዲሁም ከግዙፍ ጣውላ የተሰራ ሁለት ተከፋች በር አለው። ቤተ መንግስቱ ከጥቁርና ከቀይ ጥርብ ድንጋዮች የተሰራ ነው። ግድግዳው ለአመታት በሚቦካ ኖራ የተለሰነና እየተጣበቀ ሲሆን እስከ አንድ ሜትር ተኩል ውፍረትም አለው። ይህን የኖራ ማጣበቂያ በየጊዜው እየጠነከረ የሚሄድ እንጂ የሚላለም አይደለም። ከቤተ መንግስቱ ጀርባ ከግንቡ ጋር ተያይዘው የተገነቡ ሌሎች ቅርሶች አሉ። የመታጠቢያ ቤቶች፣ የእስረኞች ማቆያ፣ የውሃ ማጠራቀሚያ ገንዳ ይጠቀሳሉ። ግን አብዛኞቹ በሁለተኛው የዓለም ጦርነት ጉዳት ደርሶባቸዋል። ቤተ መንግስቱን በማስገንባት አፄ ፋሲል የመጀመሪያው ሰው ይሁን እንጂ ከዚያ በኋላ በየዘመኑ የመጡ ነገስታት የራሳቸውን ግንብ እያስገነቡ ጨምረውበታል። ቤተመንግስቱን ትዬ ምንትዋብን ጨምሮ በአጠቃላይ ስድስት ነገስታት ነግሰውበታል። ምንም እንኳ አብዛኛዎቹ የግንቡ ቤቶች በጦርነትና እሳት ቢወድሙም ዋና ዋናዎቹ ሕንፃዎች ግን እስካሁን ዘመን ዘልቀው ይታያሉ። ከእነዚህ ጉልህ ሕንፃዎች መካከል የፋሲለደስ ግንብ፣ ትንሹ የፋሲል ግንብ፣ የታላቁ እያሱ ግንብ፣ የዳዊት ሶስተኛ ዙፋን ቤት፣ ምንትዋብ ግንብ የምንተዋው ቱርክ መዋኛ፣ የፈረሰኞች ቤት፣ የፈረሰኞች አለቃ ቤት፣ አንበሶች ቤት፣ የበካፋ ግን የበካፋ ሰገነት፣ የቀዳማዊ ዮሐንስ ጽህፈት ቤት፣ ዮሐንስ ቤተ መጻሕፍት፣ አዋጅ መንገሪያ፣ ክረምት ቤት፣ ቋል ቤት ወይም የሰርግ ቤት እና ግምጃ ቤት፣ ማርያም አጣጣሚ፣ ሚካኤል የሚሰኙ አብያተ ክርስቲያናት ይገኙበታል። በተጨማሪም ከፋሲል ግንብ ወጣ ብሎ በስተሰሜን ራስ ግንብ ይገኛል። ራስ ግን ከሌሎች የሚለየው በራሱ ከርቀት የሚገኝና የፋሲል ግንብ አጥርን የማይጋራ ነው። የፋሲል ግንብን ዙሪያ ጥምጥም ነው የያዘው የግንብ አጥር ማቀባበያ በመባል ይታወቃል። ስሙ ከጥንት ጀምሮ የነበረ ሲሆን በአፄ አምደ ማርያም ዙሪያ ዜና መዋልም መቀባበያ የሚባል ሕንፃ ተጠቅሶ ይገኛል። ትርጓሜውም መዘጋጃ ወይም መከላከያ ምሽግ መሆኑ ነው። በዚህ የግንብ አጥር ዙሪያ አስራ ሁለት በሮች እና ከፍ ብለው የተሰሩ መተላለፊያ ያድልዎች ይገኛሉ። የፋሲል ግንብ እንደ ሐዋርያት ብዛት አስራ ሁለት በሮች አሉት። አስራ ሁለቱም ይህ እንደ ተግባራቸው ስም ወጥቶላቸው ያገለግሉ ነበር። ልዕልት እንቋየ በር አንደኛው ነው። በንግሥት ብርሃን ሞገስ እናት ስም የተሰየመ ነበር። ግምጃ ማርያም በር ወደ ግምጃ ቤት ማርያም ቤተክርስቲያን ግቢ የሚያሻግር ሲሆን ጃንተከል በር ወይም የፊት በር የሚባለው ዋናው በር ነው። በአሁኑ ወቅት የጎብኚዎች መግቢያ መሆንም ያገለግላል። ከአደባባይ ፊት ለፊት ይገኛል። ወንበር በር ወይም የዳኞች በር የፍርድ መስጫ በር ሆኖ ዳኞች የሚገለገሉበትን ነው። መስካር በር በድሮ ጊዜ ድልድይ የነበረው ሆኖም ግን በዳግማዊ እያሱ ጊዜ በተነሳ ጦርነት የፈረሰበት በር ነው። የቀብርና የሙታን ስርዓት ለማስፈጸም የሚገባበት ነው። አዛዥ ጥቁር በር በድሮ ጊዜ ከአደባባይ ተክለ ሃይማኖት ጋር በድልድይ ይገናኝ ነበር። እንደናገር በር አደናገር በር እንዲሁ በድሮ ጊዜ ቅዱስ ሩፋኤል ተብሎ ከሚታወቀው የሽማግሌዎች ሰፈር ቤተክርስቲያን ጋር በድልድይ ይገናኝ ነበረ። የፈትል ባለሙያዎች የሚገቡበት ነበር። ቋሊበር በእልፍን ጊዮርጊስ ቤተ ክርስቲያን ዘመናዊ መግቢያ አጠገብ የሚገኝ ሲሆን ስሙ የወጣው የንግሥት ወይም ደንገጥሮች በር መሆኑን ለመግለስ ነበር። እምቢልታ በር የአዝማሪዎች በር ሲሆን እልፍኝ በር ወደ እጁ የግል ህንፃዎች የሚወስድ ነበር። ባልደራስ በር የሚያመለክተው የፈረሰኞች አለቃ በር መሆኑ ሲሆን፣ ራስ በር በሌላ ስሙ ቋረኞች በር ተብሎ ይታወቅ ነበር። እርግብ በር ደግሞ ቀጭና አሸዋ በር በመባል በሁለተኛ ስሙ ይታወቅ ነበር። ቀጭና አሸዋ በር የተባለውም ግንቡ በሚሰራበት ጊዜ የህንፃ ማቴሪያልን ወደ ውስጥ የሚያስገቡበት በር በመሆኑ ሲያገለግል ስለነበረ ነው። ዛሬ በጎንደር ከሚገኘው የፋሲል ቤተ መንግስት የእኛን ታሪክ ቀድቼ የእኛን የሚገልጸናን ብዬ ያሰብኩትን በእናንተው በሚበጃችሁ መንገድ እንዲሁ አቀረብኩላችሁ። ታሪካችን ነው። ታሪካችንን እንመርምር። እኛ ኢትዮጵያውያን የራሳችን ታሪክ ያለን ታሪክ የምንሰራ ብቻ ሳይሆን ታሪክ መጠበቅ የምንችል ህዝቦች ነን። ታሪካችንን ፈልግ እንወቅ እያልኩኝ የዛሬው ዝግጅት የተመቻችሁ ከሆነ ሳብስክራይብ እና ላይክ ማድረግ እንዳይረሳ ኮሜንታችሁን እፈልጋለሁ። ኮሜንታችሁን አስቀምጡልኝ።